እንደምንቆያችሁ የዝግጅቶቻችን ተከታታዮች ይህ በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ተዘጋጀ የሚቀርብ የዩቱብ ዝግጅታችን ነው። ዛሬ የግብር ከፋዮች ደረጃ እና ግብር የሚከፍሉበት ሰንጠረዥ በተመለከተ ማብራሪያ ለመስጠት ነው የተገኘሁት። እንግዲህ የነበረው የግብር አከፋፈል እና የግብር ከፋዮች ደረጃ በአዲሱ በ1395/2017 የተሻሻለው መሰረት የግብር ከፋዮች ደረጃ እና ግብር የሚከፍሉበት ሰንጠረዥ የተሻሻለው ላይ ማብራሪያ ለመስጠት ነው። እንግዲህ የግብር ከፋዮችን ደረጃ በተመለከተ ሁለት ደረጃዎች እንዳሉ በአዲሱ ማሻሻያ አዋጅ ላይ አስቀምጦታል። ደረጃ ሀ ግብር ከፋይ እና ደረጃ ለ ግብር ከፋይ ብሎ አስቀምጦታል። እንግዲህ ደረጃ ሀ ግብር ከፋዮች የሚባሉት ድርጅቶች እና ጠቃላ ዓመታዊ ሻጫቸው ከሁለት ሚሊዮን በላይ ገቢ ያላቸው ማንኛውም ግለሰብ ነጋዴ፣ እነዚህ ደረጃ ሀለቷ ይባላሉ። እንግዲህ ከዚ ተያዘው ድርጅት ማለት እንግዲህ ሕጋዊ ሰውነት መብት ያለው እንደነ ፒልሲ ሸር ካምፓኒ ማህበር፣ እነዚህ የመሳሰሉት ድርጅቶች ይባላሉ። እነዚህ አመታዊ ሻጫቸው ታሳቢ ሳይደረግ ድርጅት ስለሆኑ ብቻ ቀጥታ ደረጃ ሀለቶ ሀገር ተብሎ ይጠራሉ። ሌላ አመታዊ ገቢው ሁለት ሚሊዮን በላይ የሆነ ግለሰብ ነጋዴ ደረጃ ሀለት ተብሎ ይጠራል። ሌላ ሁለተኛ ደረጃ ላይ ነው የሚባለው። ደረጃ ላይ ግብር ከፋይ የሚባለው ደግሞ ድርጅትን ሳይጨምር ይላል። ድርጅትን ሳይጨምር አመታዊ ሽያጫቸው ወይም ገቢያቸው ከሁለት ሚሊዮን በታች የሆነ ሰው ግለሰብ የሆነ ሰው ይሄ ደረጃ ላይ ብሎ በሁለት ደረጃ ላይ ያስቀመጠው እንግዲህ በፊት በነበረው ላይ ደረጃ ሀ ደረጃ ላይ እና ደረጃ አምሮሃ ተብሎ አስቀምጥ ነበረ። አሁን ግን ተሻሽለው ደረጃ ሀ እና ደረጃ ላይ ብሎ ወደ ደረጃ ያስቀምጠበት ሁኔታ አለ። እነዚህ ደረጃ ሀ እና ደረጃ ላይ የሚባሉት ግብር የሚከፍሉበት ሰንጠረዥ በተመለከተ ኢትዮጵያ ለማብራሪያ መስጠት የፈለኩት እንግዲህ ድርጅቶች በተመለከተ ምንም ለውጥ የለውም። በፊት በነበረ ላይ አሁን እየተሻሻለ ነገር የለም። ድርጅቶች እንግዲህ ካገኙት ገቢ ላይ በአመታዊ ገቢ ላይ በህግ የተፈቀደ ወጪዎች በህግ የተፈቀደ ወጪዎች ከወጡ በኋላ በተገኘው ገቢ ላይ ሰላሳ ፐርሰንት ግብር ይከፍላለሁ ብሎ በፊትም በአዲሱ ላይም ያስቀመጠበት ሁኔታ አለ ለምሳሌ አመታዊ ጠቅላላ ገቢው ድርጅት ከሆነ ማለት ነው አመታዊ ጠቅላላ ገቢው ሰማንያ ሚሊየን ከሆነ በህግ የተፈቀደው ወጪዎች ሰባ ሚሊየን በሆን የተገኘው ጠቅላላ አመታዊ ገቢ ወይም ፕሮፊት የሚባለው አስር ሚሊዮን ነው መሆኑ እንግዲህ እዚህ ላይ የሚከፍለው ግብር አለ እንግዲህ ድርጅት ከሆነ ካገኘው ገቢ ላይ ሰላሳ ፐርሰንት ነው የሚከፍለው። ሰላሳ ፐርሰንት እንግዲህ ፍላት ነው። ካገኘው ጠቅላላ ገቢ ላይ የተፈቀዱ ወጪዎች ከወጡ በኋላ በተገኘው በተገኘው ፕሮፊት ላይ ሰላሳ ፐርሰንት ይከፍላል ይላል እንግዲህ። ቅድም ነገርኳችሁ አመታት ጠቅላላ ገቢ ሰማኒያ ሚሊዮን ሆነው በግ የተፈቀዱ ወጪዎች ደግሞ ሰባ ሚሊዮን ቢሆን ፕሮፊቱ አስር ሚሊዮን ነው። አስር ሚሊዮን ላይ 30% ማለት 300 ሚሊየን ብር ነው የሚከፍሉ ማለት ስለዚህ አስር ቤዝ ፓዛ 30% 300 ሚሊየን ጊብሩ ይከፍላሉ ለፊት በዚህ ደግሞ በራ አሁን እየተቀየረ ነገር አለ በዛ ይከፈላል ማለት ነው ነገር ግን ዲሌሰር ከሆነ ከሁለት ሚሊየን በላይ ገብያ አስመዘገቡ ዲሌሰር ከሆነው ከሆነ ግለሰብ ነገር አይወጥ ከሆነ የነሱ ተሻሽሎል ማለት ነው እንግዲህ ደረጃ አና የሳም ማስገብ እንዲቱ የሚገደዱት የሂሳብ መዝገብ እንዲይዙ የሚገደሉት በአዋጁ በተሻሻለ አዋጅ አስራ ሦስትና አምስት ሁለት ሺህ አስራ ሰባት የሂሳብ መዝገብ እንዲይዙ የሚገደሉ አሉ። እነዚህ ጨምሮ እንዲሁም ደረጃ ላይ ሆኖ የሂሳብ መዝገብ በፈቃደኝነት የሚይዝ ከሆነ ግብር የሚከፍሉበት ሰንጠረዥ ተሻሽሏል። በፊት የነበረው ላይ አሁን ለምሳሌ እስከ አራት ሺህ ብር ግብር አይከፈልበትም።

2401 ጀምሮ 24 2401 ጀምርና እስከ 48000 ከሆነ 15% ላይ ያርፍና ተቀናሽ 3600 ይሆናል። ከዛ ገጥሮ 48000 እስከ 84000 ከሆነ 20% ይሆናልና 6000 ብር ተቀናሽ ይሆናል። ከዛ ከ84000 2 120000 ከሆነ 25% ላይ አልፎ ተቀናሽ 10200 ይሆናል። ከ120000 እስከ 168000 ብር ድረስ 30% ላይ ያርፍና ተቀናሽ 16200 ይሆናል። እንግዲህ ከ168000 በላይ ከሆነ ደግሞ 35% ላይ አለና ተቀናሽ 24600 እየተባለ በዚህ ልክ ግብር የሚከፍሉበት ሁኔታ የተሻሻለበት ሁኔታ አለ ማለት ነው። እንግዲህ ግድብ በሰጡት ምሳሌ መሰረት ለምሳሌ አመታዊ ገቢ ግድብ ድርጅት ላይ ለማውራት ዓመታዊ ገቢው ሰማንያ ሚሊዮን ቢሆንና በሕግ የተፈቀደ ወጪ ደረጃ ሀለቷ ወይም ሂሳብ መዝገብ እንዲይዙ የሚገደሉት ወይም በፈቃደኛት የሳብ መዝገብ የሚይዙ ደረጃ ግብር ከፋዮች ከሆኑ ጠቃላ ወጪው 80 ሚሊዮን፣ 70 ሚሊዮን በሕግ የተፈቀደ ወጪዎች ከሆኑ አሁኑ የተገኘው ገቢ 10 ሚሊዮን ነው ማለት ነው። 10 ሚሊዮን ከሆነ የተገኘው ገቢ ወይም ፕሮፊቱ 10 ሚሊዮን ሲባዛ 35 ፐርሰንት ሲቀነስ 24 ሺህ ይሆናል ማለት ነው እንግዲህ ከ168000 በላይ ስለሆነ ቀጥታ 35% ላይ ነው የሚያርፈው። ተቀና 24000 ብር አለች። ይሁንና 3 ሚሊዮን 476000 አካባቢ ግብር የሚከፍሉበት ሁኔታ ነው፣ በአዲሱ አዋጅ ላይ በተሻሻለ አዋጅ ላይ የተቀመጠው ማለት ነው። በሁለተኛ ደረጃ የተሻሻለው ምንድን ነው? ደረጃ ላይ የሚባለው ግብር ከፋዮች ናቸው። ደረጃ ላይ የሚባለው ግብር ከፋዮች ግብር የሚከፍሉት በአመታዊ በጠቅላላ ሽያጭ ነው ግብር የሚከፍሉት

ምናልባት ከዚህ ጋር ተያይዞ አንድ ምሳሌ ደረጃ ላይ ግብር ከፋዮች አንድ ምሳሌ ለማሳየት ሞክራለሁ። ይህም ለምሳሌ አሁን አንድ ደረጃ ላይ የሆነ ግብር ከፋል ጠቅላላ አመታዊ ጠቅላላ ሽያጡ አንድ ሚሊዮን ዘጠኝ መቶ ሀምሳ ሺ ብር ብሆን አንድ ሚሊዮን ዘጠኝ መቶ ሀምሳ ሺ ብር ብሆን ቅድም በነገርኳቸውን ባሳየኋችሁ ሰንጠረጅ መሰረት ዘጠኝ ፐርሰንት ላይ ነውሞሩ ማለት ነው። ይህም እንግዲህ ዘጠኝ ፐርሰንት ላይ ሆኖ ግብር የሚከፍልበት ሁኔታ አለ። ከዚህ ጋር ተያይዘው እንግዲህ አንድ ሚሊዮን ዘጠኝ መቶ ሃምሳ ሺህ ስናደርግ መቶ ሰባ አምስት ሺህ አምስት መቶ አካባቢ ነው ብሎ የሚከፍለው ማለት ነው። ምናልባት ይሄ አዲሱ አዋጅ ከበፊት ከነበረው ደረጃ ላይ ምንድነው ልዩነቱ የሚለውን ለማየት ወይም ለማሳየት ሞክራለሁ። ለምሳሌ ከበፊት ጋር ስናነጻጽር አንድ ሚሊዮን ዘጠኝ መቶ ሃምሳ ሺህ ሽያጭ ያለው ነጋዴ ከሆነ እንግዲህ ሽያጭ ሁለት አይነት ሊሆን ይችላል። ሁለት አይነት ሽያጭ ነው ያለው። ወይም የአገልግሎት ሽያጭ ነው ወይም የዕቃ ሽያጭ

ነገር ግን አሁን ቲኦቲ በርቷል። ነገር ግን ያው እሱን ከቤቱ ጋር ለማነጣጠር ሞክሬ ነው ማለት ነው። የትርፍ ዕዳ ትርፍ ዕዳ የሚባል ነገር አለን በፊት በነበረው ላይ ማለት ነው። ለምሳሌ አንድ ሚሊዮን ዘጠኝ መቶ ሀምሳ ሺህ ብር የትርፍ ዕዳው ሀያ አራት ፐርሰንት ቢሆን፣ ሀያ አራት ፐርሰንት ላይ እያደረኩ ማለት ነው አንድ ሚሊዮን ዘጠኝ መቶ ሀምሳ ሺህ ሲባዛ ሀያ አራት ፐርሰንቱ አራት መቶ ስልሳ ስምንት ሺህ አካባቢ ነው የሚመጣው። አራት መቶ ስልሳ ስምንት ሺህ ማለት እንግዲህ ደቢው ግብር የምከፍለው ከዚህ ከ468 አካባቢ ማለት ነው። ምክንያቱም የትርፍ ዳ 24 ከሆነ ቀጥታ አንድ ሚኒት ሲባዛ 24 ስናደርግ 468 ማለት ነው። 468 ደግሞ የሚያርፈው 35 ላይ ነው። 468 ሲባዛ 35 ሲቀነት 18 ነው፣ ፊት ተቀናሽ ማለት ነው። 18 ስናደርግ 145,800 ብር አካባቢ ግብር ይከፍላል። እንግዲህ ይሄ ሲሆን ከላይ በሁለት ፐርሰንት እና በዘጠኝ ፐርሰንት ለማሳት እንደሞከርኩት መቶ አርባ አምስት ሺህ ስምንት መቶ ብር ከትርፉ ካገኘው ከፕሮፊት ከፕሮፊቱ ግብር የሚከፈልበት ነው ለምሳሌ ዕቃ የሚሸጥ ከሆነ ታንጅ የሚሸጥ ከሆነ መቶ አርባ አምስት ሺህ ስምንት መቶ ስደመር ዘጠኝ ሺህ ብር ስናረግ መቶ ሰማንያ አራት ሺህ ስምንት መቶ ብር ግብር ይከፍል ነበር አግሎ አግሎ ሽያጭ ሆነ ደግሞ 145800 ሲደመር 195000 ሲናረግ 340800 ብር ይከፍል ነበር። ነገር ግን አሁን በመጣው አሁን በተሻሻለው ላይ 175500 ብር ብቻ ነው የሚጠፋው። ስለዚህ ከዚህ ጋር ተያይዞ ደረጃዎች በተለይ ጥሩ ቢል ነው ማለት ይቻላል። ምክንያቱም ብዙ ነገር ነው የቀነሰው። እንግዲህ ይቃሽ ያለው 184800 የሚከፍል ግብር ከፋይ አሁን በአዲሱ ሲሆን ወደ 175 ሺ አካባቢ ወርዷል። አግሎ ሻያጅ ሆነ ደግሞ 340 ሺ 800 ግብር የሚከፍል ግብር ከፋይ አሁን 175 ሺ 500 የሆነበት ሁኔታ አለ። ያም ወደ ይሄ ደረጃ ላይ ግብር ከፋዮች የተሻለ ነገር ይዞ እንደመጣ ያው እንግዲህ እዛ በአንድ ይዘን በዚህ መሰረት ምንም ሳንቸገር ቅድም በአስቀመጡ ባሳየዋችሁ ሰንጠረዥ መሰረት እላለሁ ምንም ሳንቸገር